ይሆን። ልጆቻችን ይመጣሉ። ነገ የሚቤት ዝግጅት አለው። እንዳው ሰላም ትሏቸዋላችሁ።

እኮ ገብቶኛል። ኛል በግሩፕ አሁን አለ፣ የሚሚ ግሩፕ አለ። ብሌን ከገባሽ የኔን ግሩፖች አንዳንድ አስገብቼ አስወራሉት ግድ ነው። እኔ በክብር ነው የብሌን ልጆች ተብሎ ይህ ማስታወቂያ ተሰርቶልኛል እኮ ይኸው። በክብር ተጠርታችኋል። እሺ፣ ተጠርተናል እየገባችሁ ሰላም ብላችሁ ትወጣለች ተብሏል። ናንዬ ግን እኔም ባልገባ ናንዬን ትግባልኝልና ናንዬ በደንብ ትመክሪልናለሽ እኔ ያው ደና ደና ሰው አስገቢ አንቺ። እኛ እንኳን መግባት፣ እኔ በበኩሌ መግባት አልፈልግም። ምናልባት ከውጭ እንሰማለን። እኛ አዎ፣ ደና ደና ሰው አርጊ። ዋናው ግን በጸሎት እኛ፣ በጸሎት ደግሞ እናገዛቸዋለን። ለምን? ልጆቻችን ናቸው። እንትና ገኒ ገኒ፣ በትክክል በቃ። ናኒ ናኒን ወክያለሁ እኔ። ናኒዬ ትገባለች እዛ ቤት፣ በግንባርቀ ተመክርለት ቁጥብ ያረግሽ ናኒዬ፣ ኮስተር ብለሽ

ርየተባላ ሰማችሁ፣ አንድ አይነት ፎቶ አድርጉ። እነሱም አንድ አይነት ፎቶ አድርገዋል። ለምን የብልን ፎቶ ለብቻ መሆን አለበት? ከነሱ ጋር አንድ መሆን የለብንም። ውለኮ ቆይ፣ አሁን ያልኩትን ሊለቅና ከዛ እንመካከርበታለን። የናኔ በጌታ ይሄ አንዱን አንስቶ ሌላውን እሱን አንስቶ ወይም እሱ መደገፍ ወይስ አልፈልግም። ያንን ሁኔታ ግን ምንድነው የኛ ዋና እኛ እነሱን መምከር አንዱ ሲያጠፋ ያኛው መምከር የኛውን እንደዛ እና ሁለቱንም ሰፖርት ማድረግ በቃ በአይ በሀሳብ በሆነ በቃ እራሳችን ቻነላቸውን ሌላ ቤት ከሌ እንዲህ አለ ብለው የሚሳገቡትን ተዋቸው። ለምን የሚሳገብ ሰው አይተውም። እኛ ራሳችንን ነው መሆን ያለብን። እኔ አሁን ራሴን ነው መሆነ። የራሴን ፊሊንግ ነው እዚህ ላይ ማቀርበው። ሌላውም እንደዛ እነዛ ሰዎች በራሳቸው በሚያስቡት ልግ ነው እና ምንድነው በቃ ጠንካራ ልጆች እንዲሆኑ ወሬ ወሬ መስማት እንደሌለባቸው፣ ለወሬ ተብሎም ቪዲዮ እንዳይስ እኔ እንዲሰሩ አልፈልግም። አሁን ማንም ተሳደበኝ ብሎ እንዲሰሩ አልፈልግም እኔ በበኩት። ቢኮዝ ለነዛ ሰዎች እድል መስጠት ነው ሞር ቻንስ መስጠት ነው። ተናገረኝ ብለሽ አንቺ ወጥሽ በተናገርሽ ቁጥር እነዛ ሰዎች ኢነርጂ ነው የሚያገኙት። ኦኬ እንደዚህ ተናደውልኛል፣ ይሄ ቤተሰብ ተናደውልኛል ነው የሚለው እና ስለዚህ በዛ ሁኔታ ላይ ያንን ነገር ባረጉ ደስ ይለኛል። ሌላው በቃ ሰፖርት እናድርጋቸው። እኔ እንደዛ ነው የምለው፣ በቃ እንከተላቸው፣ ምንም ቢያጠፉ አንጥላቸው፣ እንገባቸው። ለምን ልጆቻችን ናቸው፣ እህቶቻችን ናቸው፣ ወንድሞቻችን ናቸው። ብዙ ነገር ለእኛ ለትውልዱ ያስተምራሉ። እኔ ልጄ አሁን